ከዚህ በመቀጠል የምናያቸው እነዚህ ሰባት የህልም ፍቺዎች በሕይወታችን ላይ ፍርሃታቸውንና ፍላጎታቸውን እግዚአብሔር የሚናገርበት መንገድ ነው። እነዚህ ህልሞች በፍጹም ችላ የማይባሉና መጽሐፍ ቅዱስን መሰረት ያደረጉ የተለመዱ ህልሞች እንደሚከተለው አቀርባለሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። እንድፈታላችሁ የምትፈልጉትን ህልሞች በመጽሐፍ በቀጣይነት የምሰራላችሁ ይሆናል። ለቻናሉ አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ አሳስባችኋል አንደኛ ከከፍታ ላይ ስንወድቅ ማየት። በአካል የመውደቅ ስሜት አጋጥሟችሁ ከሆነ ምን ያህል አስፈሪ እንደሆነ ብዙዎቻችን እናውቃለን። ይህም ማለት በንቃተ ህሊና ወይንም በሥጋችን ችላ ያልነው የሕይወታችን ክፍል ውድቀትን እንደምንፈራና ያልተረጋጋ ስሜት ውስጥ እንዳለን የሚያሳይ ነው። የውድቀት ስጋት እንዳለብን በህልም እግዚአብሔር እየገለጠልን፣ በዚህን ወቅት በህይወታችን ላይ ትልቅ ቦታ የምንሰጠው ያጣነው ነገር እንዳለ በዚህ ምክንያት እንወድቃለን ብለን የምንሰጋውን ስሜት ውስጥ እንዳለን የሚገልጥ ህልም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል የለም ይላል። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ የሰማይ አባታችሁ ይመግባቸዋል ብሎ ይናገራል። እናንተ መጨነቅ እንደሌለባችሁ፣ ስለ ነገ አትጨነቁ የሚል የእግዚአብሔር ቃል አለ። እግዚአብሔርን ተስፋ በማድረግ መቀጠል እንድንችል የሚያመላክት ህልም ነው። ሁለተኛ፣ አውሬ ወይም ሰው አንዳች ነገር ሲያሳደን ማየት ይህን ህልም ካየን በሕይወታችን ውስጥ ወሳኝ በሆኑ ጉዳዮች በሕይወታችን ውስጥ እየተጋፈጥን እንዳልሆነ ያመለክታል። ምን እንደሚያሳደን እንደነበረና በሕይወታችን ውስጥ ተፈጥሮ የነበረውን መመልከትና ማጤን ወሳኝነት አለው። በሕይወታችን ለመጋፈጥ የፈራነው ነገር ለማወቅና ለማምለጥ ፍንጭ ይሰጠናል። በህልሞች ባየን ጊዜ በፍጥነት ማድረግ ያለብን ነገር ሕይወታችንን ማየት አለብን። ካለንበት ስፍራ ተነስተን ውሻ ካሳደደን ውሻ ምንን ያሳያል፣ ጅብ ካሳደደን ጅብ ምንን ያሳያል፣ በሥራ ቦታ ላይ በምትኖሩበት አካባቢ፣ በምትኖሩበት በየትኛውም አቅጣጫ ያላችሁበትን፣ በሕይወታችሁ ያለውን ዙሪያችሁ ላይ ያለውን ነገር መመልከት ወሳኝነት አለው። ይህንን ባያችሁ ጊዜ በሕይወታችሁ ጥንቃቄ እንድታደርጉ በምታልፉበት መንገድ መጠንቀቅ እንዳለባችሁ የሚያሳዳችሁ ነገር ሊነክስ ይችላል፣ የሆነ ነገር ሊያደርግ ይችላል ማለት በስጋው ዓለም በዚህ በተፈጥሮ ዓለም ላይ ሊያደርስ የሚችለውን ጉዳት አስቀድሞ ምልክት እየሰጠ ነው። በዚህን ሰዓት አንደኛ መጸለይ፣ ሁለተኛ ደግሞ ከእንደዚህ አይነት ፐርሰናሊቲ ከእንደዚህ አይነት ስፍራ ራሳችን እንድንጠብቅ ፍንጭ ይሰጣል። ሶስተኛ በህልም ጥርሳችን ሲነቀል ማየት ብዙዎቻችን በብዙዎቻችን ዘንድ የተለመደ ክስተት ሲሆን ለአብዛኞቻችን የሚያስጨንቅ ስሜት ይፈጥራል። ይህ ህልም ስለ ራሳችንና ስለ ገጽታችን እያሳሰበንና ነገሮች ከቁጥጥራችን ውጭ እየሆነ እንደሆነ ፍራቻን ያመለክታል። ጥርሳችን የተሰበረበትን ሁኔታ ማወቅና ከህልሙ ጋር የተያዘውን ስሜት ማወቅና መመርመር በህልሙ ውስጥ ምን ሊነግረን እንዳሰበ ይገልጣል። ከዚህ በፊትም በዚህ አቅጣጫ ህልም ሰርቻለሁ። ጥርስ ሲነቀል ማየት ከኮንፊደንስ ጋር በሰዎች ጋር ካለን ግንኙነት በአካባቢ በቤተ ክርስቲያን በስራ ቦታ ከአለቆች ጋር ከሚሰሩት ከሰራተኞች ጋር ባለን ህብረት ባለን ቆይታ ምን ያህል ፍርሃትና ምን ያህል ኮንፊደንስ ማጣት ላይ እንዳለን ፍንጭ የሚሰጥ ነው። ሰው ከሰዎች መደበቅ ከሰዎች መሸሽ የምናደርጋቸውን ሂደቶች ካለ በህልም ጥርሶቻችን ሲነቀል ሊያመለክት ይችላል። አራተኛ አየር ላይ ስንበር ወይም ተንሳፈን ማየት በህልማችን። ይህንን አይነት ህልም ካየን የህልም ውስጥ የሚሰማን ስሜትና ህልሙን በምናይበት ጊዜ የነበርንበትን የህይወት ላይፍ የህይወት መንገድ ማወቅ ወሳኝነት አለው። ይህን ብዙ ጊዜ ነፃነትን፣ መፈታትን፣ ከፍታ ላይ መውጣትን የሚጠቁም ህልም ነው። ይህን ህልም ያየ ሰው ባለበት ሁኔታ ላይ እንደዚህ ለመሆኑ የወሰደው ጠንካራ እርምጃ አለ። ሰው ከመሬት ተነስቶ በአየር ላይ ከመሬት ተነስቶ ስኬታማ ከመሬት ተነስቶ ከፍታ ላይ ሊወጣ አይችልም። ያለፈበት ጠንካራ የሆነ መንገድ አለ። ብርቱ የሆነ የተፋለመበት የወሰደበት የተጋበት ጊዜና ህይወት አለ። ባለህበት ሁኔታ ላይ ምን ያህል ከእንቅፋቶች እና ከገደቦች ለማምለጥ ጥሰ ለመሄድ የወሰንከውን ፍላጎትና ቁራጥነትን የሚያሳይ የሚያመለክት ነው። የነበርንበትን ህይወት ማወቅ ከምን አልፈን ለመሄድ ፈልገናል ወስነናል የሚለውን ማወቅ ህልሙን ለመረዳት ፍንጭ ይሰጣል። አምስተኛ በህዝብ ፊት እርቃናችንን ማየት፣ በአደባባይ እርቃንን ማየት በንቃት ህሊና ወይም በዚሁ ዓለም ላይ ስንኖር ህሊናችንን የምናፍርበትና ሰው እንዲያውቅብን የማንፈልገው መኖሩን ሰው ምን ይለናል የሚለውን የፍርሃት ስጋት ውስጥ እንዳለን የሚጠቁም እንደሆነ ያመለክታል። በምንኖረው በዚህ ዓለም ላይ የኃጢአት ህይወት ውስጥ ስንገባ ከእግዚአብሔር ፊት በማይመች አካሄድ ስንሄድ በልሞቻችን በእርቃን ከሰዎች ፊት ልንቆም እንችላለን። ሰዎች ተደብቀን የምናደርጋቸው የኃጢአት ልምምዶች ካሉ በህልሞቻችን ላይ በሰዎች ፊት በአደባባይ እርቃን ልንመለከት እንችላለን። ያየነውን ነገሩን የት እንዳለ እንድናውቅ ፍንጭ ይሰጠናል። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ በሮሜ ምዕራፍ 12 ላይ ይናገራል። ስለዚህ ሰው አለምን እየመሰለ ሲመጣ በአእምሮ መታደስ የእግዚአብሔርን ቃል ሳያነብ ካልጸለየ፣ ከቅዱሳን ጋር ህብረት ካላደረገ፣ መልካም መንገድ ካልተጓዘ፣ እግዚአብሔርን ካልፈራ እንዲህ አይነት ህልሞችን ያያል ወይንም ከዚህ ዓለም ጋር ተመሳስሎ ሊቀጥል ይችላል። በዚህ ሰዓት ማድረግ ያለብን እርቃናችንን በሰው ፊት በህልም ካየን ማድረግ ያለብን መጸለይ ንሳ መግባት እና የምናልፍበትን መንገድ ማወቅና መመልከት ትልቅ ቫሊዩ አለው። ስድስተኛ ጠፍተን ወይንም መንቀሳቀስ አቅቶን ከሆነ እንደዛ ሆኖ ካየን ግራ መጋባትንና እርግጠኛ አለመሆንን መንታ መንገድ ላይ መሆናችንን የሚያመላክት ነው። በዙሪያችን የነበረው አካባቢ መውጫ መንገድ ፈልጎ የመውጣት ሙከራ በህልማችን ውስጥ የነበሩ ስሜቶችን ምን ብናደርግ የሚለውን ፍንጭ ይሰጠናል። አንድ ሰው በሁለት ሀሳብ ልግባ አልግባ የሚል ከሆነ ልሂድ አልሂድ የሚል ከሆነ ስራ ልጀምር ወይስ አገልግሎት ልጀምር የሚል መንታ መንገድ ላይ ከቆመ እንዲህ አይነት ጠፍተን፣ ወይም መንገዳችን ቤታችን ሊጠፋብን ይችላል። የምናውቀው ሰፈር ሊጠፋብንና ወይም የማናውቀው ምድር ልንሄድ ልንጠፋ እንችላለን። በህልም እንደዛ ካየን መንታ መንገድ ላይ እንደቆምን ፍንጭ የሚሰጥ ህልም ነው። ሲናገር እንዲህ ሁለት ሀሳብ ያለው በመንገዱ የሚወላውል በባህር ላይ እንደተገፋ ተገፋ ነው ብሎ ይናገራል። ሰባተኛ እና የመጨረሻው ከምንወዳቸውና በሞት ከተለዩ ሰዎች ጋር መገናኘት በህልሞቻችን ብዙዎቻችን ከፋሚሊ ውስጥ ወይ ከጎሮቤት ወይ ከሀገር ከምናውቃቸው ሰዎች ከዚህ በፊት በስጋ ነፍሳቸው የተለዩ የሞቱ ሰዎች ጋር እያወራን እየበላን የሆነ አክሽን እየወሰድን ካየን እንዲህ አይነት ህልሞች ካየን ኢሚዲየትሊ ኮንሽየስ መሆንና መጸል ያስፈልጋል። ከሞቱ ሰዎች ጋር መገናኘት ይህ ህልም ያጽናኑናል፣ ደግሞ ከፍተኛ ሀዘን ውስጥ ከተው ስሜታዊ ሊያደርጉ ይችላሉ። በህልም ውስጥ ያልተፈታ ሀዘን ከግለሰቡ ጋር ወይ ከሞተው ሰው ጋር ያላለቀ ወይም ያልተፈታ የግል ጉዳይ መኖሩ እና ከዛ ሰው ጋር እንደገና ለመገናኘት መፈለግን ይወክላል። ይህ ህልም ካየህ ከልሞቻችን እንደነቃ ሕይወታችን ጋር ያለውን ተያያዥነት መስመር በሞት ከተለየነው ግለሰብ ጋር ተያይዞ ባሉ ነገሮች ላይ ማድረግ ስላሉብን ነገሮች ፍንጭ ይሰጠናል። ኪዳን አድርገን ከሆነ ኪዳኑን ማፍረስ በሞት ከተለየ ሰው ጋር ቃል ገብተን ከሆነ ያንን ቃል በጸሎት ማፍረስ። ያለበለዚያ ይሄ የሞት መንፈስ ሊገዳደርና ሊከታተል ሊፈታተል ይችላል በዚህን ሰዓት ቶሎ መጸለይ እና ኪዳኑን ማፍረስ ከዛ ሰው ጋር ያልጨርሳችሁት ያልተፈታ ኬስ ካለ በጸሎት ከእግዚአብሔር ጋር በመጸለይ በነሳ ከዛ ሰው ጋር የገባችሁትን ኪዳን ማፍረስ። ምክንያቱም አንዴ የሞተ ሰው በስጋው ሊነሳ አይችልም። ስለዚህ ከሞተ ሰው ጋር ያላችሁ ነገር በህልም እንደዛ አቅጣጫ ካያችሁ ኢሚዲየትሊ ኪዳኑን ማፍረስ፣ መጸለይ፣ በእግዚአብሔር ፊት መመላለስ እንዳለብን ፍንጭ ይሰጠናል። የእግዚአብሔር ጸጋ ይብዛላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም በቀጣይነት እንዲኖረው አብራችሁን ከኔ ጋር ሼር ኮፒሊንግ በማድረግ እንድታገለግሉ አሳስባችኋለሁ። ተባረኩ።